የደስታ ብርሃን ሁሉን ያደለሽ ይመስገነ አንቺ ለኔ ያረገሽ ኑሪ በልቤ። እንደዚህ እንትን ባህሪ እንዳለው እኔ አስርቶብሽ ነው የሚመስለኝ። እኔ በነገራቸው ነው ማለት ብዙ አይነት ሴቶች የማይወዱት አይነት ባህሪ። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁልን? እንዴት ሰነበታችሁ እግዚአብሔር ይመስገን አለን። እኛ አይኖ ትንሽ ቀን ምናምን ቆይተናል። ሰንበት በት ብለናል። እና ተወዳጆች እንዴት ናችሁልን? ትንሽ ተጠፋፍተናል፣ ላይ ነው በጣም ጠፋን። እቀጣለሁኝ የጠፋውበት ነገር ግን አንዳንድ ነገሮች ስላልተመቸኝ፣ እስኪ ሰላም በላቸው። ይሄ ልጅ የምታዩት ወንድሜ አይደለም፣ እንደ ወንድሜ ነው ማየው ወንድም እና በጣም ነው ወደ ጓደኛዬ ነው። ዛሬ ለመጀመሪያ ጊዜ እኔ የዩቲዩብ ቻናል ላይ መጥቷል። እንግዲህ ዛሬ ምን እንዳሰብን፣ ምን እንደምንሰራ፣ ምን እንደምናዝናናችሁ አልነግራችሁም። ዴቭ ሰላም በላቸው። ሰላም ሰላም፣ ውድ እና ተወዳጆች የዊና ዩቲዩብ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። ያው ፊቴ አዲስ አይደለም እሱ ቤት ግን ለመጀመሪያ ጊዜ አዲስ ነውና አለን እግዚአብሔር ይመስገን የሆነ አይዳ ይዘን መተናል ከዊና ጋር ሐሳቡ ነው ወይዘሪ ነው ብዙ ጊዜ ሀሳቦችን ሐሳቦችን የማመጣው እኔ ነው በነገራችን ላይ ዛሬ ቤተሰቦች መንገድ ላይ ነው ይህንን ቪዲዮ እንሰራላችሁ መንገድ ላይ ደግሞ የሆነበት ትልቅ ምክንያት አለው ያው እናንተ ትንሽ እንድትዝናኑ ነው እና የኔ ተወዳጅ ቤተሰቦች ስለጠፋሁኝ እጅግ በጣም በጣም በጣም ይቅርታ አንዳንድ ነገሮች ስላልተመቸኝና ዩቲዩብም በዚህ ሁለት እና ሶስት ቀን ቪዲዮ ፖስት እንዳላረግ አግዶኝ ነበረ። ይሄንን ልንገራችሁ ተደጋጋሚ ሪፖርቶች መጥተውብኝ ነበረ። እንግዲህ እነሱን አፒል እያረኩኝ ነበረ። ሁለት ቀን ምናምን አግዶኝ ነበረ ቪዲዮ ፖስት እንዳላረግ። ይቅርታ ጠይቃችኋለሁ። ያው ከሪፖርት ብዛት ነው። እናንተ ደግሞ ይህንን ቪዲዮ የምትመለከቱ የኔ ተወዳጆች እንደዚህ አይነት ነገራችን ላይ ቻናላችን ላይ እንዳይፈጠር እስኪ እናንተም የቻላችሁትን ያህል ቪዲዮን በምታዩ ሰዓት እንትን እንትን ላይክ አድርጉልንና እስኪ እንትን ታሪክ እንስራ። ማለት ምን አይነት ታሪክ ለምን ቪዲዮን ከቪው እኩል ላይክ አይኖረው? በቃ ምንቱ ከቪው እኩል እስኪ ላይክ እንዲኖረው አድርጉ፣ እና ይህንን ቪዲዮ ስትጀምር ሁላችሁም ላይክ አድርጉት የኔ ተወዳጆች። እና ለጠፋውበት ደግሞ እቀጣለሁኝ፣ ዝግጁ ነኝ። ዛሬ እንግዲህ ከዴቭ ወንድሜ ጋር ያው ለጭንቀት ነው የመጣ ነው፣ መቼም ታቁታላችሁ እኛ ለጭንቀት ነው የምንሆነው። ማለት እናስጨንቅ ነው። ዘው ዮርጂ በጣም ከባለፈው ጀምሮ ትንሽ ከእኔ ጋር በጣም መጥፎ ነገር ነው ያደረገችኝ። እንዴ የምሬ ነው። ማለት የምትበቀል ነው። መበቀል አትበለው። መበቀል አይደለም፣ እንትን ነው በቃ ማስጠንቀቂያ። የለም ሁለተኛ እኔን እንደዚህ አይነት ነገሮች እንዳትሰራኝ፣ ማስጠንቀቂያ ማለት ትችላለህ። እንደዚህ አይነት ነገሮች ይችላል አይደል? ነው ኤንዌስ፣ ዛሬ ከዮርዲ ጋር አሪፍ ደስ የሚል ቪዲዮ ይኖረናል። ሁላችሁም አብራችሁን ሁኑ እስከመጨረሻው። ዮርዲን ጠርተናታል፣ ያው ትመጣለህ። ያው በዚሁ አጋጣሚ የዮርዲ ደጋፊዎች እንዲሁም ዮርዲ

አለን አላልልም እንደውም፣ ከዚህ በኋላ ስናደድ በጣም የሚያስጠላ ልጅ ነው የምሆነው። የብሬ ነው ማለት የማህት ኮመንቶች አሉ ስትናደድ በጣም ደስ ተላለው ይላል ምናምን። ይሄን ነገር አይታረም። ሙሷ የልብ ልብ ተሰማት፣ የልብ ልብ ተሰማት። ብቻ የእኔ ተወዳጆች ዛሬ ለሚፈጠረው ነገር እኔ አላፊነቱን አልወስድም።

አንተ አንተ ሰላም ሰላም የእኛ ተወዳጅ እና እንቆ ቤተሰቦች ትግሬ እንደት ናችሁ? ግን አለን ይመስገን ነው በጣም ደህና ነን። ዛሬ እንግዲህ ቪዲዮ ምንድን ነው ግን እየሰራችሁ ያለው? ዛሬ እንግዲህ ያው ቤተሰቦቻችን በዚህ ሁለት እና ሶስት ቀን ያው ዩቲዩብ ነግሬሻል ነበረ ቪዲዮ ፖስት እንዳላረጋግዶኝ ነበረ ብዬሽ ነበረ። እንግዲህ ዛሬ ተከፍቶልኛል። እሱን በማስመልከት እንኳን ደስ አለሽ ልልሽ። እንኳን አብሮ ደስ አለሽ እ ደስታው የሁላችንም ነው። እንኳን ደስ አለሽ ብያለሁ። አዎ ዴቭ እንኳን አብሮ ደስ አለሽ እኮ አዲስ እንግዲህ አይደለም ዴቭ ማለት በጣም ትውህ ትደስ የሚል ጊዜ ነው። በጣም እምወደው ልጅ ነበረ። አዎ በወንድ ልቀኝ ነው እንዴ አሁን እና ቪዲዮ ይቋረጥ ነው አቆያሽ እንዳቆይ ይቋረጣል እስክመጣ ድረስ ሰላም ሲል አድራቂዎቹ ብዙ ናቸው

ምን ሁኔታ ነው? ትንሽ ይሆናል አይደል? ብዙ አይነት ሴቶች የማይወዱት አይነት ባህሪ በጣም ይንቀለቀሉ እኮ ብዙ ሴቶች አይወዱም። ለኔ እኮ ግን እንደዚህ በጣም እኔ እንጃ አላቅም፣ ብቻ ግን ትንሽ ነው

ኧረ ለማይ እንዴ ልጠይቅሽ ይሄ ነው ኖርማል፣ እንጂ ሌላ ነገር እና አይደለም። ኖርማል ነው እንጂ አይመጣም ምንም። ግን የምር ፍቅረኛሽ ነው ማለት እንደዚህ አብራችሁ ጥያቄ አለ። ጥያቄ ማለት ጥያቄ ሳይሆን እንደ ምን ጥያቄ ነው የምጠይቀኝ ማለት ነው? እንደ በትዳር ማለት ለምን ልትለኝ ቻልክ አብራችሁ ነው። አልገጠማችሁልኝም ለኔ ነው ምንሽ፣ እኮ ከምን ከምን አንጻር ነው እነዚህ። ልጁ ነግርኩሽ፣ ቀልቃላ ነገር ነው ትንሽ እንቀለቀላል ምናምን። አንቺ ደግሞ በጣም ረጋልሽ ሰው ነሽ፣ እና ትንሽ አብሮ አይሄድም እንደዚህ ከእርጋታ ካለው ሰው ጋር። ወይ አንቺን ከሱ ጋር መንቀልቀል አለብሽ፣ ወይ እሱ ረጋ ማለት አለበት ምናምን ነው እንጂ ሌላ ነገር አይደለም የምትናገረው ነገር ግን ማለት ድብም ግን ስለምን እያወራው እንደሆነ ማለት እኔን ለማ እኔን ለመገመት ብለህ ነው ወይስ እኔን ለማስደንገጥ ብለህ ነው? ኖ እንደዚህ አይነት ነገር እኔ ብዙም ማለት ምን፣ ጭራሽ እኮ ጭራሽ፣ ዊና ለምን ተጠሪ ያለሽ እሱ ነገር ቆይ እሱ እኔ እሱ ከሄደ በኋላ የተናገርኩት እኔ ላንቺ ልታቀርብ ነው። በጣም ነው የሚደብረው ሲጀመር፣ በጣም ነው የሚደብረው ሲቀጥል። ደግሞ ዊና ማለት ጓደኛ እንጃ ከጓደኛም የሚበልጥ ሰው ነው ለአንተ። እንዴት እንዴት ነው ልትናገኝ ትችላለህ? እኔ እኮ ውስጤ ነው የውስጤን ነው አይደል የተናገርኩት። ይኸውልህ ቢያንስ የውስጤን እንኳን ስናገር ዊና እንደዚህ ዓይነት ሰው ነው ምናምን ብለህ መጀመር እራሱ አልነበረብህም ማለት አብረ ስትውል እንደ ጓደኛ ምናምን ከሱ ጋር ስትል ማለት ለሱ በጣም እኮ ስለቀረው ምን ድንገት የምትቀየር ቢ? እኔ ድን? ቤት እያንዳንዱን ከት ነገር አለብን እንደ ምን አትናገሪ። ሲጀመር አንተ የምትለውን ሰው መጣሁል ምን አንተ ምን ብለህ? ኧረ ምንም ያልኩት ነገር የለም። አንቺ ዮርዲ ምን ብዬሽ ክፉ ነገር ተናገርኩኝ? ቆይ ምንድን ነው ዲቭ፣ ምን ብለሃት ነው? ምን አልኳት? ምንም አላልኳትም። ክፉ ነገር አላወራሁም። አንቺ ምን ሆነሽ? ምን ጨነቀኝ? እኔ ለምን ትጨነቀው ምን

መስራት ካልፈለግኩኝ እስኪ መስራት ካልፈለግሽ ያልፈለግሽበትን ነገር ተናግረሽ አትሰሚም። ምንድነው ዴቭ እስኪ ንገሪኝ። እኔ አይደለም እሱ ላወራው ማለት ነው። እኔ ለሰማሁት እራሱ ማውራት አልፈልግም። ሲጀመር ምንድን ነው ምን ተፈጥሮ ነው? ሰው እንዴት በዚህ ልክ ይመስላል። እዚህ ጋር ያለውን ነገር ሲጀመር ላውራ አይደለም ማለት

እሱ ላይ እንዳልጠውበት ንገሪኝ። አንተ ምን ብላት ነው? ምንም ያልካት ነገር ባይኖር ለምን አሁን ቪዲዮ ስለማን ነው የምታወሪው አይ በቃ ስለማንም ምን ማለት ነው እንደዚህ ለአንተ ጥሩ ነገር አያስብም ማለት አሁን በስነ ስርዓት ተረጋጊና ንገሪ ምንድን ነው ይንሹ ሰው እያየን ነው ቪዲዮ ላጥፋልሽ ለአንተ ጥሩ ነገር አያስብም ቪዲዮ ላጥፋልሽ አዎ እሺ ንገሪ ለምን እንደማጠፋልሽ ከ ለነገርኩ እሺ ንገሪ ምንድን ነው ይንሹ ንገሪ ዊና በቃ ተስጀምጠኝ። እኔ ያስጨነቅሽኝ ምንም አይደለም። በቃ እኔ መስራት አልፈልግም። ምንድነው እኮ እየሰራን እኮ አረን። ቪዲዮ ያጠፋልሻለሁ ሲያልቅ ነው። ምን ነው ምን ተፈጥሮ ነው ነው ምን ለማጣላት ጭራሽ እኔ ማጣላችሁ እኮ ምን ተፈጥሮ ነው? ተናገር ይተባልሽ አለ እንዴ? ይሄ ምንም ነገር የለም በቃ። ለምንድን ነው በስነ ስርዓት ማትነግሪኝ? ነው አረም፣ እስኪ ነገር አሁን ነበር። ምን አልኩሽ? ነገር ምን ነገር እንደዚህ

እኔዲ እንደዚህ ዓይነት ባህሪ እንዳለው ምንድን ነው ምንድን ነው? ምን ሆነሻል? አታስጮኸኝ፣ ንገሪኝ። የተፈጠረውን ነገር ንገሪኝ። እንደ ሰው እያየን ነው። አይደለም አይደለም እኮ አያፍርም ደግሞ አያፍርም። እንድታጣይኝ ምናምን ይለኛል። ምንድን ነው አሁን? ከትንሽ ደቂቃ በፊት ምን ነበር የአልከኝ ነበር አይደለም። ማለት ልክ ነኝ ብለን የምታስበው ምንድን ነው ያልኩት? ምን ብዬ ነው እኮ ልክ አለው ምን ምን ነው ያልገባኝ ምክንያቱ እንደዚህ ማስመሰል ትችላለህ፣ ግን ምን ብዬ ነው እኮ ምን

ይብሽ በቃ ዞር በልልኝ፣ ካጣገብ ታጠገብ ዞር በልልኝ። አንቺ አንቺ ነሽ እባክሽ ለማንም ፊት እየሰጠሽ እንደዚህ ሲጀመር